ፀርሐ ፂዮንን እናታችን ልጆቼ ብላ ትጣራለች። እኛም ሰምተናል እነሆኝ ብለናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የባህር ዳር ሀገረ ስብከት የፀርሐ ፂዮን ቅድስት ማርያም ገዳም ግንባታ እየተጠናቀቀ ምስጢረ ጥበባቱ ተነቦ የማያልቅባት መዝገበ ጥበባት የሆነችው የጣና ሐይቅ መገኛ የዳጋ እስጢፋኖሴ የአዝዋን ማርያም የክብራን ገብርኤልና የብዙ አድባራትና ገዳማት መክበሪያ ባህር ዳር የብሉይና አዲስ መምህራን የሊቃውንት መፍለቂያ የሥነ ጥበብና ኪነ ጥበብ አሻራ ባለቤት ባህር ዳር ሀገረ ስብከት፣ አሁን ደግሞ ከዓመታት በፊት የተጀመረው የፀርሐ ፂዮን ቅድስት ማርያም ገዳም በእግዚአብሔር ፍቃድ እየተጠናቀቀ ግንባታችን ተፈጽሞ በወንጌል ትምህርት እየረሰረስን በቅዳሴያችን ጸሎታችንን ሰማያ ሰማያት እያደረስን እንደምቅ ዘንድ እናታችን ጽርሐ ጽዮንን ቤቴን ስሩ ብላ ጋብዛናለች። ዕድለኞች ነን። በመሆኑም ከታህሳስ 10 እስከ 12 የወንጌል አገልግሎት ምሽቱን ደግሞ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። ነፍሳችንን በወንጌላችን መቅደሳችንን በገንዘባችን እንስራ። የድርሻችንን እንካፈል። ስለ ጽዮን ዝም አንበል። የባህር ዳር ሀገረ ስብከት